ፊፋ እንደጠበቀው ያልሆነለት የላሊጋው ፕሬዝዳንት ሃቬር ቴባስን ጨምሮ ብዙዎች ዋጋቢስ ቢስ ነውና ሊቆም ይገባዋል እያሉት የሚገኘው የዓለም ክለቦች ዋንጫ ዛሬ የምድብ ሰባትና ስምንት ጨዋታዎችን ያስተናግዳል። ከሚደረጉት አራት ጨዋታዎች መካከል ደግሞ ምሽት አንድ ሰዓት ላይ የሚከናወኑ የማንቸስተር ሲቲና ዋይዳድ ካዛብላንካ ፍልሚያ ቀዳሚው ነው። በዝውውር መስኮቱ ውጤታማ ተጫዋቾችን ያስፈረመው ማንቸስተር ሲቲ በቀጣዩ የውድድር ዓመት ምን መልክ ሊኖረው እንደሚችል ፍንጭ የሚሰጥበት ጨዋታ እንደሚሆንም ይጠበቃል። ቲጃኒ ራይንደርስ ራያና ትኑሪ ና ሪያን ቸርኪን ያስፈረሙት ውሃ ሰማዮቹ ጃክ ግሪልሽን በስብስባቸው ሳያካትቱ ኬቨን ዲ ብሮይናንም ወደ ናፖሊ ከሸኙ በኋላ የሚያደርጉት ጨዋታም ይሆናል። ከቁልፍ ተጫዋቾች ዝውውር በተጨማሪ የቀድሞውን የሊቨርፑል ምክትል አሰልጣኝ ፔፕ ሊንደርስን ያመጡት ፔፕ ጋርዲዮላ ያለፈው ዓመት ፈታኝ ጊዜ እንዳይደገም ቡድናቸውን የሚያዘጋጁበት ውድድርም ይሆናል። የቀድሞ የካፍ ሻምፒዮንስ ሊግ አሸናፊ ዋይዳድ ካዛብላንካ ደግሞ በተጠናቀቀው ውድድር ዓመት በሞሮኮ ሊግ ሶስተኛ ደረጃን ይዞ ነው ያጠናቀቀው። በምሽቱ ጨዋታም የ38 ዓመቱ የቀድሞው የዋትፎርድ አጥቂ ኖርዳን አምራባት ና ለፒኤስቪ የተጫወተው መሐመድ ራይሂ ጠንካራው ማንቸስተር ሲቲ ላይ ግብ ለማስቆጠር ወደ ሜዳ ይገባሉ። በዚሁ በምደብ ሰባት የሚገኘው ዩቬንቱስ ደግሞ ሌሊት 10 ሰዓት ላይ ካሌን ጋር ይጫወታል። የተባበሩት አረብ ኤምሬት ተወካይ የሆነው አሌን የ2018ቱን አስደናቂ ጉዞውን እያሰበ የሚያደርገው ውድድርም ነው። ያኔ ሰባት ክለቦች ይሳተፉበት በነበረው የዓለም ክለቦች ዋንጫ ዌሊንግተን፣ ኤስፔራንስና ሪቨር ፕሌትን ጥሎ በማለፍ ፍጻሜው ላይ ተገኝቶ ነበር። በፍጻሜው በሪያል ማድሪድ ቢሸንፍም ያደረገው አስደናቂ ጉዞ እስካሁን በደጋፊዎቹ የሚረሳም አይደለም። በእርግጥ ዘንድሮ ያንን ታሪክ ለመድገም አንዳች ታምር ያስፈልጋቸዋል። ዩቬንቱስ በአንጻሩ በዓለም ክለቦች ዋንጫ ሲሳተፍ ይህ የመጀመሪያው ነው። በጊዜው አሰልጣኙ ኢጎር ቱዶር እየተመራ የሚገኘው ዩቬንቱስ ለዋና አሰልጣኝነት ቦታው ቀዳሚ ምርጫዎቹ የነበሩት አንቶኒዮ ኮንቴና ዣን ፔሮ ጋስፔሬንን መቅጠር አልቻለም። ቋሚ ቅጥር ለማግኘት እየሰሩ የሚገኙት ኢጎር ቱዶርም አልኤንና ዩቬንቱስ በታሪካቸው ለመጀመሪያ ጊዜ የሚያደርጉትን ጨዋታ ይመራሉ። በምድብ ስምንት ደግሞ ሪያል ማድሪድ ከሳውዲ አረቢያው አልሂላል ጋር ይጫወታል። ምሽት አራት ሰዓት የሚደረገው መርሃ ግብር ሁለቱም ክለቦች በታሪክ ለመጀመሪያ ጊዜ የሚያገናኝም ይሆናል። ሪያል ማድሪድም አልሂላልም በአዳዲስ አሰልጣኞች እየተመሩ የሚያደርጉት ጨዋታም ነው። ከካርሎ አንቸሎቲ ጋር የተለያየው ሪያል ማድሪድ ዣቢ አሎንሶን አልሂላል ደግሞ ሲሞኔ ኢንዛጊን መቅጠራቸውም ይታወሳል። ለሎስ ብላንኮቹ አዳዲስ ፈራሚዎቹ ትሬንት አሌክሳንደር አርኖልድና ዲን ሆይሰን የመጀመሪያ ጨዋታቸውን እንደሚያደርጉም ይጠበቃል። የአልሂላል አጥቂ አሌክሳንደር ሚትሮቪች በአንጻ ሩ በጉዳት ምክንያት የክለቡን የመጨረሻ ልምምድ አላከናወነም። በዚሁ ምድብ ፓቹካ ከሬድ ቦል ሳልዝበርግ ለሊት ሰባት ሰዓት ላይ ይጫወታሉ። የተወደዳችሁ ተመልካቾቻችን ከእኩለ ቀን ስድስት ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ማሌት ታደለን፣ የሰለሞን ኃይለ ኢየሱስ፣ ፋሲካ አያሌው፣ ዋና አዘጋጇ ዳይሬክተራችን ግዳይ፣ የካሜራ ባለሙያዎች፣ የስርጭት ተቆጣጣሪ መሀንዲሶቻችን አብረውን ነበሩ። በስርጭቱ በጥራት ወደ እናንተ እንድንደርስ ኢቢሲ ምርጫችሁ ሁኖ ስለዘለቀ ስለሚቆይ አብዝተን ነው የምናመሰግነው። ሰላም ዋለን።